በስመአብ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሰሙነ ሕማማት ሶስተኛውን ቀን ረቡዕ አይሁድ ምክራቸውን ያጸኑበትን ቀን ታከብረዋለች። ይህም እንደምን ነው ቢሉ ትንቢት ተነግሮት ነበርና በይሁዳ አማካኝነት ምክራቸውን ተቀብሎ ሊያስይዛቸው የወሰነበትን ቀን ታከብረዋለች። በሉቃስ ወንጌል ምዕራፍ ሁለት ቁጥር አንድ እስከ ስድስት ብንመለከት፣ ወቀርበ በዓለ መጸለት ዘስሙ ፋሲካ ፋሲካ የሚባል በዓል ቀረበ። ወይ ሐሰሱ ሊቃነ ካህናት ወጸሐፍት በዘይቀትልዎ የካህናት አለቆች ጸሐፍቶች ይገድሉት ዘንድ ፈለጉ። ወኮኑ ይፈርህዎም ለሕዝብ ነገር ግን ሕዝቡን ፈሩ። በዚህ ሰዓት ወውሃ ሰይጣን ውስተ ልበ ይሁዳ አስቆሮታዊ ዘማእስርቶ ክሌቱ ሁልቅ ቁጥሩ ከአስራ ሁለቱ ሐዋርያት በሚሆን በይሁዳ ልብ ሰይጣን አደረበት። ሰይጣን ከይሁዳ ጋር ተለይቶ ያውቃልን? ቢሉ ስራ አሰራው፣ በተግባር ኢየሱስን እንዲይዝ አደረገው ለማለት። ከዚህ በኋላ ይሁዳ ወሆረ ወተናገሮም ለሊቃና ካህናት ወለ ጸሐፍት ዘከማ ያገበኦ ሎም ሂዶ እንዲያሲዛቸው ከካህናት አለቆችና ከጸሐፍቶች ጋር ተነጋገረ። እነሱም ወተፈሶ ወተሰንአው ምስሌሁ ወተናገረው የሀበው ሰላሳ ብሩራ ደስ ብሏቸው ሰላሳ ብር እንሰጥሃለን ብለው ተነጋገሩት። ዋስተ ሀለቁ ነገር ነገር ወሰኑ ቆርጠው ከይሁዳ ጋር ተነጋግረው ጨረሱ ይላል። ከዚህ በኋላ ይሁዳ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ሊያሲዝ ከወሰነ በኋላ ወይ ሀስ ሳይተ ያግበኦ ሎም እንዘ አልቦ ሰብ እርሱም ሰው ሳይኖር ያሲዛቸው ዘንድ ምቹ ቦታ ይሻ ነበር። ከዕለታት አንድ ቀን ነቢዩ ንባቆም ለማስተማር ሲሄድ የይሁድ አባት ከባልንጀሮቹ ጋር ከድንጋይ ላይ ተቀምጦ ባልንጀሮቹ ሲነሱለት እርሱ ተቀምጦ አሳለፈው። ነቢዩ ንባቆምም ሲያስተምር ውሎ ሲመለስ ከዚያ ተቀምጦ አገኘው። እንዳይነሳ ኮርቶ፣ እንዳይቀመጥ ፈርቶ ተሸፋፍኖ አሳለፈው። በዚህ ሰዓት ነቢዩ ንባቆም እብን ዲበ እብን ነቢሮ፣ ድንጋይ በድንጋይ ላይ ተቀምጧል ብሎ ከዚህ ሰው ከዚህም ሰው የሚወለደው ዛቡሁ እልገቱ ዘእሙ ብስቱ ወዘእግዚኡ ሴቱ ብሎ ትንቢት ተናገረበት። ይህም ማለት አባቱን የሚሰልብ፣ እናቱን የሚያገባ፣ መምህሩን የሚሸጥ ይሆናል ብሎ ትንቢት ተናግሮበታል። ከቤቱ ገብቶ ለሚስቱ በግድ ካልተነሳህለይ ብሎ እንዲህ አለኝ ብሎ ነገራት። የይሁዳ እናትም ደግ ያደረግ መሰለህ ታላቅ ሰው ሲመጣ ተቀምጦ ማሳለፍ ይገባልን ወይስ ተቀምጦ ማየት ይቻላልን ብላ ገሰጸችው። ከዚህ በኋላ እነርሱም መገናኘቱን እንተው ብለው መክረው ሲኖሩ አንድ ቀን ፈቃደ ሥጋ አሸነፋቸውና ተገናኛት ይሁዳ በዚህ ሰዓት ይሁዳ ተጸነሰ። በተወለደ ጊዜ በሳጥን አድርገው ከባህር ጣሉት። ስምዖን አስቆሮታዊ አግኝቶ አሳደገው። ይሁዳ ካደገ በኋላ ያለበት አገር ሰዎች በአባት እናቱ ሀገር ላይ ሲዘምቱ እርሱም አብሮ ዘምቶ ነበርና አባቱን ከሰልፍ አግኝቶ ገድሎ ሰለበው። እናቱንም ከሰፈር ማርኮ ማርኮ ወሰዳት። ከወሰዳትም በኋላ በግብር አወቃት። አባቱን ይገድላል እናቱን ያገባል ያለው ተፈጸመ። አንድ ቀን እናትና የይሁዳ እናትና ይሁዳ ሲጨዋወቱ የዚህ ሀገር ሰዎች ዘመድ ዘመድ አይልሁም ሳ አለችው። ይሁዳም ከባህር ተገኘ ይሉኛል አላት። አንተ ጉደኛ ነህን? ያ የገደልከው የሰለብከው አባትህ ነው እኔም እናትህ ነኝ ብላ ምረር ብላ ለቀሰች። ከዚህ በኋላ ሁለታቸውም ደንግጠው ኃጢአታችንን ያስተስረልናል ብለው ከጌታ ዘንድ ሄዱ። ጌታችንም ኃጢአታቸውን ይቅር ብሎ እርሱን ከአስራ ሁለቱ ሐዋርያት እርሷን ከሰላሳ ስድስቱ ቅዱሳት አነስ ቆጠራቸው። ዳሩ ግን ትንቢት እንደተነገረበት በፍቅረ ንዋይ ተስቦ በሰላሳ ብር ሸጠው ዘእግዚኡ ሸጡ ያለው ተፈጸመ። ከሶስቱ አካል አንዱ አካል ወልድ በባህሪው የማይዳሰስ፣ የማይታይ፣ የማይራብ፣ የማይሞት ሆኖ ሳለ የሚዳሰስ፣ የሚታይ፣ የሚራብ፣ የሚሞት ስጋን በመዋሃድ የሚዳሰስ፣ የሚታይ፣ የሚራብ፣ የሚሞት ሆኗል። ይህን ሁሉ የማይሆነውን የሆነበት አላማ ሰውን ለማዳን ነው። በሰራው በደል ምክንያት የሞት ፍርድ ተፈርዶበት የነበረውን ሰው በሞቱ ሞቱን አጥፍቶ ወደ ቀደመ ክብሩ፣ ወደ ቀደመ ቦታው፣ ወደ ቀደመ እውቀቱ እንዲመለስ ማድረግ ነው። ክብሩን በማጣቱ ምክንያት የእግዚአብሔር ማደሪያ የነበረው የሰይጣን ማደሪያ ሆኖ ነበር። ቦታውን በማጣቱ ከገነት ተባሮ ወደ ምድረ ፋይድ ወረደ። እውቀት እንደ ማጣቱ እንጨቱን፣ ድንጋዩን፣ ባህሩን፣ ከዋክብቱን፣ እንስሳቱን በእጁ በብረት እየቀጠቀጠ የሰራቸውን ሁሉ እስከ ማምለክና አድኖኝ እያለ እስከ መለመን እስከ መስገድና መስዋዕት እስከ መሰዋት ደርሶ ነበር። ከዚህም አልፎ በባህሪው ሞት ያልነበረበት ሲሆን አሁን ግን ሞትን በራሱ ጊዜ ጠርቶ የባህሪው አደረጋት። ይህን ሁሉ በደል ለማዳን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በሰላሳ ብር ተሽጦ የአዳምን በደል ሊደመስስ በራሱ ፈቃድ ግድ ሆነ። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ክብር ምስጋና ይግባት፣ አሜን።